በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም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 ከጣይማ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ ሐዘናችን የመረራ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ፣ አይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጩኋለሁ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 እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገብቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላት እና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከአገር እንድትጠፋ ተፈርዶባታል።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 ክፉን ለማድረግ ይደክማሉ። ከዛሬ 3000 ዓመት በፊት የተፈጸመ እና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጠያቂ አይጠፋም ይሆናል። የእኛ መልስ ደግሞ ዛሬ ከዛሬ አራት ኪሎ እየተደረገ አይደለምን?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 በወንድሞቻቸውም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶችስ በጓደኞቻቸው ተከዱ? አገር ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? በምድራችን የለም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 የእናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስብሐት ለእግዚአብሔር ስማ